አይመጣ! ጉዴል አለ። ለማንኛውም ከሰው ፍቅር መሀል ገብታችሁ የምትበጠብጡ እንዲሁም ደግሞ በትዳር ህይወት ውስጥ ሆናችሁ ከወለደም ሳይወልድም በፍቅረኛሞችም ሁናችሁ ውስጥ የምትበጠብጡ ሰዎች ግን አይምሮ ልቦና ይስጠን ይስጣችሁ ነው የምለው በጣም ገርሞኝና የታዘብኩት ነገር ሆኖ ነው የመጣሁት፣ ማለት ነው። ያው እንግዲህ ከሚዲያ ከጠፋው በጣም ቆይቻለሁ እና ውድ አድማጭ ተመልካቾቼ በጣም ይቅርታ እያልኩ እንግዲህ ቪዲዮ ነው እጀምራለሁ፣ ማለት ነው። ሰላም ሰላም! ውድና የተከበራችሁ አድማጭ ተመልካቾች ቤተሰቦቼ በሀገር ውስጥም በአገር ውጭም ያላችሁ ትውልድ ኢትዮጵያውያንና ኤርትራውያን ሰላማችሁ በክርስቶስ ብዙ ይትረፍ ይበልኝ እያልኩ እንግዲህ ቪዲዮ ላይክና ሸር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ ማለት ነው። ድጋፋችሁና አስተያየት ኮመንታችሁ አይለየኝ። በተረፈ ሰላም ለሀገራችን፣ ፍቅር ለወገናችን እግዚአብሔር አምላክ ይላክልን። ዛሬ ቪዲዮ ይዤ የመጣሁላችሁ ሀይሚና ቡርኬ ነው። እንግዲህ በጣም ከሚገርምና ካየሁት አንጻር እንግዲህ እውነት ለመናገር ደስ የሚሉ ፍቅረኛ ፍቅረኛሞች የሚዋደዱ የትኛውም ሰው መዋደድ ይችላል። የራሳችን ችግር እንጂ ማንንም ማንም መጥላት አይችልም ነበር። ግን እርስ በራሳችን ከተዋደድን እርስ በራሳችን ከተፋቀር ማይዋደድ እና ማይፋቀር ሕዝብ የለም ማለት ነውና? ቡርኬና ሀይሚ ብዙ ሰው የሚቀናበት ፍቅር ነውና ሲዋደዱ እንዲሁም ከየትም ቦታ ወስዱ ሲያዝናናት ከምንም በላይ ደግሞ ከማዝናናቱ፣ እኔ ቡርኬን ደስ የሚለኝ ነገር በቃ ለሴት ልጅ ያለው ፐርፌክት፣ እና ለሀይሚ ያለው ክብር በጣም ይለያል። በእውነት ነው የምላችሁ። በቃ ቡርኬ ማለት ለሀይሚ የእናቷ ልጅ ማለት ነውና በእውነት በክብሯ የማይደራደር እና እሷም ለነገሩ ጀግና ናት። ያው የሴት ልጅ ጀግንነት የለውም እና ቢሆንም ግን በቃ እኔ ቡርኬን አደንቀዋለሁ። እውነት ለመናገር ሴት ልጅ ሰላሳ ጠንካራ ብትሆንም የመሸነፍ እድሏ ከመቶ ዘጠና ፐርሰንቱ ነው እና ግፋ ቢል አስር ፐርሰንት ነው ብጠነክርም ግን ቢያንስ እንደዛ አርጎ ሲወስዶ ሲያዝናናት፣ የትም ቦታ ሲያዝናናት፣ ለራሱ ክላስ ለብቻ፣ ለእሷ ክላስ ለብቻ እየተከራየ አስባችሁታል እንግዲህ አይደለም የዱባይ ወጭ ነው። ና የኢትዮጵያ ሆቴል እንኳን ምን አይነት ብር እንደሚያስከፍል ማለት ነው። ና እኔ በዚህ አጋጣሚ ቡሪኬ በእውነት እኔ እንጃ ቃላት የለኝም፣ ብቻ እውነት ጀግና ከጀግናም ጀግና ከወንድም ወንድ ነህ። ማርያምንም በጣም ደስ የምትል ልጅ ነህ። በቃ ስልህ፣ በቃ ለሴት ልጅ ያለህ ክብር እውነተኛ ጓደኛ እንደዚህ ነው የሚያደርግ። አንዳንድ ልክስክስ ወንድ ደግሞ ሴት ልጅ አብሮ ከተኛ በኋላ እንደተበላ ተበላ እንቁላል ውልቅ አርጎ የሚጠላላ ይህ፣ እሷ ጋር አድሬል ሁለተኛ ማየት አልፈልግም ከእሷ ጋር እንደዚህ ብዬ የሚሉ አሉና፣ ቡርኬ ግን እንደዚህ ሳይል። የወደፊት አላማውና ህይወቱ የልጆች እናት እንደምትሆን ስለሚያውቅ በክብሯ አይደራደርም። በክብሯም አይጫናትም። በዚህ አጋጣሚ እግዚአብሔር ይስጥህ። ሲቀጥል ደግሞ ሰው ቀጥሮ ተቀጥሮ ሁለቱን ማለያየት ምን አመጣው? ምን መቀጠር አመጣው? በእውነት አያሳፍርም እንዴ? ምን ሆናችሁ ነው? ማርያምን በጣም ነው የሚያሳፍረው እንዴ ሰው ያለ ስራው የተሰረቀ አህያ ያስነዳዋል አለ ያለ ስራችን ግን ብዙ ቦታ ባንገባ መልካም ነው እነሱ ለተዋደዱትና ለተፋቀሩት እነሱ ለተጣመሩት እናንተ ምን ቤት ናችሁ ሰው አስቀጥራችሁ ለማለያየት የምትሞክሩ እንዴ የት ነበራችሁ ድሮ በሴትም ሆነ የተቀጠረካችሁት በወንድም ሆነ የተቀጠራችሁት ሰዎች ድሮ ቡርኬ ብቻውን ነበር ድሮም ሀይሚ ብቻውን ነበር የት የት እንትናለ በፊት ለምን አልትይዟቸውም? አሁን ቀጥራችሁ ነገር እናተንኮል ከምትጎትቱ እና ይቅርባችሁ፣ በእውነት ሻም ነው። በሰው ሕይወት ውስጥ አትግቡ። ለነገሩ ፈጣሪ ያጣመረውን ማንም አይለዩም። ማንም ከፍ ቢል ዝቅ ቢል ከላይ ቢል ከታች ቢል ማንም አይለዩም። እና ስለዚህ ይህን ነገር ብታስተካክሉ መልካም ነው፣ ውዶችዬ እንደዚህ ያለ ነገር ይቅረባችሁ። ነገም ዛሬም የሰውን ህይወት ለመበጥበጥ አትጓጉ። ጥሩ አይደለም። ምክንያቱም በቃ አሌል ያስጠላል፣ ይደብራል። በእውነት ይደብራል። ረሸ ነው እንዲ በስማ ምንሸ ነው በሰው ህይወት ውስጥ እየገቡ ማብካት፣ በሰው ህይወት ውስጥ እየገቡ የሰውን ትዳር መበጥበጥ